ሰላም ዩቲብ ጓደኞቼ እንግዲህ እንደምታዩት አትሌት የዓለማችን ክብር ወሰን ያስከበረች አትሌታችን ገለቴ አሁን ባለችበት ሁኔታ ላይ በሰይፉ ፈንታው ላይ ቀርባ በተናገረችው፣ እንዲሁም ጓደኞቿ እንዲሁም እያንዳንዱ ሚዲያ ላይ የገለጹት ሀሳባቸው በጣም ያማል፣ በጣም ይከብዳል። እኔ እንደ ሴትነቴ እኔ ከጎና ቆማለሁኝ፣ ድምጽ ሆናታለሁኝ። እህት ወንድሞቼ፣ እንዲሁም በስግደት ያለማ በስግደት አለም ላይ ላላችሁ እናንተም ከዚህ ነገሮች ላይ እንደ ሰብአዊነት እኔ ላይ ቢሆን እናቴ ላይ ቢሆን እህቴ ላይ ቢሆን ብላችሁ እኔ እንጃ ድምፅ ብትሆኑ ብዬ አስባለሁ። በጣም ነው የሚያመው በጣም ነው የሚከብደው። እውነት እኔ እንጃ በጣም ለእኔ ምን እንደምል አላውቅም። በጣም ከባድ ነው። ሰው ራሱ ላይ ሲደርስ ብቻ ነው ህመሙን በደንብ ሊያቆም ይችላል። አንዳንዱም ደግሞ ሳይደርስበት ያንን ህመም የሚያመው ይብስ የሚያመው ህብረተሰብ አለ። ና ባካችሁ፣ ፕሊስ ድምፅ ሚሆናት፣ በቃ እውነት ይሄንን መንግስት፣ አካል አይቶ በቃ የሆነ ፍትህ እንዲያደርግላት ጥሬ በቃን እንጂ ሁላችንም ሰው ያለውን ሰው ባለው ነገር ነው። እና አባካችሁ፣ አብሶ በስደት አለም ላይ ያላችሁ እህቶች፣ የባካችሁ ተጠንቀቁ። ከእንደዚህ ከሚያታል ኒንጃ ያው ሰው ነን እንሳሳታለንና እራሳችንን እንጠብቅ። ከእንደዚህ አይነት ነገር እግዚአብሔር ይጠብቀን። ምንለው በጣም ነው። እኔ እንጃ፣ ለማውራትም ምን ላይ በቃ። እኔ እንጃ። ኧረ ምን አይነት ጊዜ ላይ እንደደረሰን ራሱን እኔ እንጃ። በጣም ከባድ ነው። በጣም ነው የሚያማው እውነት በቃ ሰው አላምንም ብቼ እኖራለሁ ማለትም አይቻልም ከሰው ጋር እየኖር ሰውን አላምንም ማለት አይቻልም አምነንም ደግሞ እየተዳረገ ያለው ነገር በጣም የሚያሰፍር የሚያጸይፍ ነገር ነው እና እግዚአብሔር እርዳን ነው የሚለው ጸሎት አድርጉላት ባለን ነገር ላይ እንተጋገዝ